ሰላም አሌይኩም ረህመቱላሂ ወበረካቱ፣ የጃና ቤተሰብች እንዴት ናችሁ? ሰላም ናችሁ? ሰላም ናችሁ ብዙበልል። ሰላም ሰላም ክርስቲያንቶች እንዴት ናችሁ? ባላችሁበት አለ ይጠብቅ። ዛሬ ደግሞ ፈሶሊያ ነው የሚሰራው፣ ፈሶሊያ ማለት ነው። እንግዲህ እዚጋ ነጭ ሽንኩርት አለ፣ ደግሞ ነጭ ሽንኩርት ፈጭቼ ነው እንዳይ፣ በላሽ ዘይት አረጌ ነው ፍሪጅ ምከተው። እዚ ጋ ዝንጅብር ዝንጅብርም አለ፣ እንደዚ ፈጭቼ ነው እንትን አድርጌበት ቁጭ ማረገው ማለት ነው። የምግብ ብቻ የምንጠቀምበት ማለት ነው። እና እንደምታዩት ማለት ነው ብዙ አይፈልግም። ከሶሊያ ማለት ነው ቲማቲም ብቻ ነው የሚፈልገው። ሌላ ቅመማ ቅመም አይፈልግም። ስላሶል ብቻ ነው የሚፈልገው። እና ግዝ ብራ ደሞ አለኝ። ግብዝ ብራ ደግሞ አረግበታለሁ ማለት ነው። እንግዲህ እዚጋ ደግሞ ሽንኩርት ሄይ

ራሱ ተዘጋጀ ስለሆነ አንድ ትማትም አንድ ሽንኩር ራሱ ሁሉም ነገር አለው ማለት ነው። ፈሶሊያ እንደዚህ የሚያስቸግር ነገር አይደለም። እንደዚህ የሚያደርጉም አይደለም። ሽንኩርቱና ትማትሙ ብቻ በደንብ መጠበስ አለበት። በደንብ ከተጠበሰ በኋላ በጣም የሚጣፍጣ ታ የአንዳያች ንጂግር አንድ ማንኪያ ው ትንሽ የሻይ ማንኪያ ማለት የሲኳር ማንኪያ አንድ ማንኪያ ትማትም በደንብ የሚያስተናለባት በትንያቱም ከሰው ላይ ከገባ በኋላ ብዙ አይቆይም። ቶሎ ነው የሚወጣው

ያለች ቀለል ያለ አራት ጭማሪ ማለት ነው። ይቺ ለ ትብል ምግብ ላይ ተጠብሳለች። አያታት ሽንኩርቷ ምናምኑ ሲጠበስ ትንሽ ይሆናል፣ ሲረጉድ ማለት ነው። አሁን ደግሞ ትንሽ ግዝ ብራር አረግበታለሁ። ቤተሰቦች በግዝ ብራር ይጋሉ ማለት ነው።

በጣም የሚጣፍጠው እሚሸታው ማለት ነው። አሁን ደግሞ ብራር ነው፣ ቀለል ያለች ምግብ ማለት ነው። ጨው ደግሞ አይታችሁ ጨምሮ ራሱ የተዘጋጀ ስለሆነ ጨው እንዳትሸወዱ ማለት ነው። በተለይ ማርጂ እንዳትጨምሩ፣ ማጂ ብዙ ቤት አይወዱትም። ብዙዎቻቸውን አይወዱትም። ግማሾቹ በወዱ ውስጥ ግን አይወዱትም። እና አንዳንዴ ቀለል ያለ ምግብ ምን ልስራ፣ ምን ዶሮ አሁን አውጥቼ እንትን አይለቅልኝም፣ ፍሪጃ አይለቅልኝም፣ ወይ ስጋ አውጥቼ ፍሪጃ አይለቅልኝም የምትሉ ይህንን ደግሞ ካለ ማለት ተሎ ብላችሁ አውጥታችሁ ፍሪጅ አይዝ ምን አይዝ ምን አይልም ሽክርትና ለ ትማትን ድብር አደረጋችሁ ጥብስ ካደረጋችሁት በኋላ እቺን ድርግም ማረግ ነው ከዘብ ጨ ሽንኩርታውችና አንድ ላይ ገብታችሁ ጥብስ ካደረጋችሁት በኋላ እንደ ጉድ ሽታው አሁን እዚ ሰፈሩ ሽታው ማለት ነው ቀቡጦታ ማለት ነው አሁን ያለው ምንም ጭብጥ የሆነ ማለት ነው። የማለት ምክንያቱም እሱ ብዙ ብዙ ቃሪያ አይወድም። ሰዎች ብዙ አይወድም፣ ግማሽ ይወዳሉ፣ ግማሾች አይወድም። ስለዚህ ማለት ነው።

ምን አለበት ው በአምስት ደቂቃ ውስጥ እንዲሰርታችሁ እራት የሚተለግ ሰው ይበላል ማለት ነው። ሁ ቀለል ያለ ምግብ እኔ እንደዚህ አይነት ሲያዙኝ ወይ ራት ማለት ነው ደስ ይለኛል። እውነት ቀልል ያለ ነገር እንቁላል፣ ቲማቲም፣ በሶሊያ ለምን አይከብድማ። በራሱ ፉል ምናምን ሲያዙኝ ወይ እናንተ ግቻ ከፍሪጅ የሚወጣ አትበሉኝ። ከፍሪጅ የሚወጣው በጊዜ ንገር ነው አለበዛ ሰዓት ካለፈው በኋላ አትበሉም፣ ይላቸዋል። ወላሂ ከዛ ማለት ነው። በቃ እነዚህ እነዚህ ያው ቀለል ያሉ ምግብ ናቸው። ቀለል ያሉ የሰውነት የማይከቡ ታውቃላችሁ፣ በጣም ደስ የሚል ምግብ ማለት ነው። ሰዓታችሁ ከብታችሁ የምትበሉት ማለት ነው። እና ንተከተክና እናወጣዋለን ማለት ነው። ቤተሰቦች ይሄን ይመስላል ማለት ነው። እንግዲህ ጋዝን ቀንሸው ነው በጣም የተፈናቀለ ወደ ውጭ ሲወጣ ማለት ነው። ያው መጠጥ ብሎ በራሱ በራሱ ውሃ ነው ውሃ አይጨመርም ታውቃላችሁ። ውሃ አይጨምርም በራሱ ውሃ ነው። አሁን ደግሞ ትንሽ የሃራራ ልጅ በሃራራ ውስጥ አድርገ ቁጭ ማድረገው የፈለገ ሰው ያው ብዙዎቹ አይበሉም። አንድ ሁለት ሰው ከበላ ነው። ብዙዎቻቸው ውጭ ስለወጡ ውጭ በልተው ነው የሚመጡት። እኔ ግን ለምናልባት ለመጠባበቂያ ብዬ ነው የሰራሁት። ራስን ለመብላት ፈልጉ ማለት ነው። ብዙ አይነት ደስ ይለኛል ማለት ቀለል ያለች ነገር ማለት ነው ያላችሁ። እዚህ ጋር ማለት ማለት ነው።